ሽታም ሰው ነህ እንዴት በሐሰተኛ ሰነድ ቤትሽን መልሼልሻለሁ ትለኛለህ ምክንያቱም እኔም አንቺን አላመኩሽም ነበር አንቺ የሁልጊዜ ፍላጎትሽ ቤትሽን በእጅሽ ማስገባት አልነበር ቤትሽን በእጅሽ ካስገባሽ በኋላ እኔን ከህይወትሽ ብታሰልጭኝስ እመነኝ ለዚህ ስራ በጣም ብዙ ዋጋ ትከፍላለህ አንተ ከሃዲ ድሮም ሳሚ የሚለኝን አለመስማት ነው የጎዳኝ እባክሽን ቤዛ ተረ ስራ ከማድረጌ በፊት ያንን ሳሚ ማስወገድ ነበረብኝ። የሁሉ ሴራ እሱ እንደሆነ አውቃለሁ። አሁንም በዝምታ አላልፈውም። ለዚህ ስራው ዋጋውን መክፈል አለብን። እስኪ ንገሪኝ፣ ከዚህ ሁሉ ጊዜ በኋላ ምንድን ነው የምትነገረው? ሌባና ጭበርባሪ መሆንህን እኮ ተረዳሁ። ያ ሳሚ ነበር። ሳሚ ስም አታንሳ። ቢገባ እሱ ለእኔ ብሎ ነው እንዳይኖ ል ሳሳላተጡንትቶ ከእናንተ ሲጠብቀኝ የነበረው ከእናንተ፣ ከናንተ፣ ከአንተ፣ ከዶክተሩ፣ ከቲጂ። እስቲ ቆይ፣ ንገሪኝ፣ ምንድን ነው ያደረጓችሁ? እሺ ቤዛ፣ ከፈለግሽ አሁኑኑ ሄደን ካርታውን በህጋዊ መንገድ በስምሽ ላዙብልሽ ያኔ ለምን አላደረክልኝ ምናልባት አንቺ ካላመንሽኝ ጨክነሽ ትተኛለሽ ብዬ አስቤ ነበር እና ከዚህ ሁሉ ጊዜ በኋላ ቤዛ ታምነኛለች ብለህ ነው የምታስበው እባክሽ ቤዛ የመጨረሻ አንድ እድል ስጭኝናይ ያኔም ለሰጠው በጣም ይቆጨኛል ለማንኛውም በፍጥነት እንድንፋታ እፈልጋለሁ እሺ መቼም አልፈታሽም ቤዛ ይህንን ወደ ሳይሆን በግድ ታደርገዋለህ ከፈለግ ይህም ቤት ሌላውንም ሀብት ጨምሮ እኩል መካፈል እንችላለን ብቻ ነው የሚፈልገው ከአንተ ጋር መለያየት ብቻ ነው መቼ አልፈተሽም አልኩሽ እኮ ስለዚህ፣ አሁንም እኔን መግደል ነው ፍላጎት ማለት ነው? ስለዚህ አድርገው ግደለኝ፣ ይኸው ግደለኝና ሁሉም ነገር ያብቃል። ግደለኝ፣ ግደለኝ እያልኩ ነው እኮ። ምነው ከዚህ በፊት ሞክረው አልነበር? እንዲ ለምን ፈራ? ቤዛ በቃሽ፣ በቃ በቃሽ። ለምንድን ነው ተረጋግተሽ ወደ ራስሽ የማትመለሽ? ስለዚህ አሁን መሰለኝ ቤዛ ይቅርታ መቀበል ካልፈለግኩት ልቀቀኝ። ከእኔ ተለይተሽ እዛ ሳሚ የሚባል አውሪ ጋር ልትሄጂ ነው? ለነገሩ እስኪ የራህን ስላወቀብህ ባጠላው ነበር የሚገርመኝ። እባክሽን፣ ይዛ አሁን እኮ ጥሩ ላይ ነበር ያለ ነው። ያ ሳሚ ሳሚ አትበል አሁን። ተሳልፈኛል። አታሳልፈኝም። አዝናለሁ። በዚህ ሁኔታች ግን በፍጹም ጥለሽ እንድትሄጂ አላደርግሽም። እና እዚያ አስቀምጠኝ። ልቀቀኝ እባክህ አትታገኝ የማልፈልገው ነገር እንዳለ፣ ማትወጣው ችግር ውስጥ እየገባ መሆኑን እወቅልኝ። ለእኔ አንቺን ከማጣት በላይ ችግርም ስቃይ የለኝም። ብቻ አንዴ ብቻ የፍቅር ይብካታ፣ ያሰራሁት የነበረው ስለማላምንሽ ነው ልትለው? ይሄንን ደጋግመህ ነገርከኝ እኮ። ምናልባት ቅድም የነገርኩህን በደንብ ካልሰማኝ ልድገምልህ። ከዚህ በኋላ መቼም አላምነህም። እኔ ደግሞ ከኔ ወጥሽ የሌላ ሶስቱኝ ዝም ብዬ አላይሽም። እንግዲያውስ ይሄንን መራራ እውነት ዋጠው። ብሞት እንኳን ከዚህ በኋላ ያንተ ሚስት አልሆንም። ያንም እንደዚህ ብለሽ ነበር፣ ግን አንቺ ከኔ ውጭ ማንም እንደማታፈቅ አውቅ ነበር። እንግዲያውስ ይሄንን እውነት በደንብ ወቀው። ያኔ ማፍቀሬ ሳይሆን ቤቴን በስሜ እንድታዞርልኝ ነበር የቀረብኩ። ውሸት ውሸት ቢሆን ለምን ካርታውን እጃ አስመረመርኩት? እንደውም ቤቱን በላይ ላይ ልሸጠው ብዬ ነው ካርታ የውሸት መሆኑን ያረጋገጥኩት። አየሽ፣ አየሽ፣ እዚህ ጋር ውሸት መሆኑ ተረጋገጠ። በትዳር ውስጥ አንድ ወገን ብቻ የሚወስነው ነገር የለም። አንተ በገንዘብ የውሸት ካርታ ካሰራ፣ እኔ ያንን ነገር ማድረግ የሚያቀተኝ ይመስላል? ይኸውልሽ ቤዚ፣ ይህ ሁሉ እየቀባጠርሽ ያለሽው ስለተበሳጨሽብኝ እንደሆነ አውቃለሁ። ትሰማኛለህ? ይልቅ አሁን ከዚህ ቤት አስወጣኝና ልሂድበት። እውነቴን ሳታውቂ ከዚህ ንቅንቅ ይሉ ምን የቀረ እውነት አለህና ነው? ለነገሩ ምን ሌላ የደበቀኝ ነገር አለ? ከዛች ቲጅ ጋር አሁንም እየተገናኘህ ነው? ሳሚስ ከዛ ዶክተር ጋር ግንኙነት አለው ያለው እውነት ነው። ቆይ እስቲ ግን ንገረኝ፣ አንተ ግን ማነህ? እሺ ምን ላርግልሽ ቤዛ? እሺ የፈለግሽውን ነገር ጠይቂኝ። ምን ላርግልሽ? ፍታኝ። እኔ በዚህ ሰዓት የሚፈልገው እሱን ብቻ ነው። ሽሻው እንዴት ነሽ? ትንሽ እድሜ ሮቤል ለላከው ዶክተር ልበል? እኔ በጣም ደና ነኝ፣ ግን እርግጠኛ ነኝ ልጅ በፍጹም ደና አትሆንም። ሳሮን ደና ትሆናለች። እመኝኝ፣ እመኝኝ ደና ትሆናለች። የምንችለውን ነገር ሁሉ እናደርጋለን። ግድ ይልሽም። ለምንድን ነው አንድ አይነት ነገር እየደጋገምን ከምትነግረኝ፣ እንደው ምን ቀን ነው አንተ ግን ያገኘው። ሳሮ ምን ነክቶሽ ነው ያ የተረገመ ሮቤል የተባለ ሰውዬ የኔንም እኮ በመርዝ ሊገለኝ ነበር ቤዛ ላይ እኔ ላይም ድጋሚ ጉዳት እንደማይደርስ በምን እርግጠኛ እንሆናለን። አሁንም ከልጅ የበለጠ የሚያሳስበ የቤዛ ጉዳይ ነው አይደል ሳሮን እባክሽ ተረጋጊ እባክሽን አልረጋጋም? እንዲያውም በቃ ለምን ከህይወቴ አትወጣልኝም አትድረስብኝ አልደረስብህም በቃ ተወኝ ሮቤል ነው እስኪ አንሺና ስፒከር ሊያድጊው ተረጋጊና እናገር ይቅርታ ስራ በዝቶብኝ። እንኳን ፈጣሪያ ተረፈች ሳልጅ ቀርባል። እስካሁን እስካሁንኩ ለፖሊሶች አልተናገርኩም፣ ምንም አላደረግኩም። እባክህን በቃ ልጅ ይመልስልኝ። ምን ሰርተሽ ነው ልጅሽ የመለስልሽ? ቆይ ደግሞ ለምንድን ነው ልጅሽ የአስም ታማሚ መሆኗን ያልነገርሽኝ? ባጋጁ ዶክተር በመሆኑ ተመስገን በይ። ምናልባትም አሁን በህይወት ላትያት ሺህ ነበር። እባክህን ሩቢል፣ በፈጠረህ አምላክ ይቻለሁ፣ እባክህን በቃ ልጅህን ስጠኝ፣ እባክህን። ለማንኛውም አሁንም የምልሽን ነገር ማታደርግ ከሆነ ልጅሽን እኔ ሳሎን፣ በተደጋጋሚ እየተነሳ የሚያሰቃያት አስም ነው የሚገላት፣ አረም እኔ ከዚህ ነገር የምታመልጥ እንዳይመስልሽ። እንዴና አንተ ወጠጤ፣ አሁንም ይህ እምቡር እምቡር ማለትህን አልተውክም። ለማንኛውም አጠገብህ እንዳለችው ልጅ ዋጋ ከመክፈልህ በፊት ከመስመር ውስጥ ብትወጣ ይሻላል እውነቴን ነው ምለ ሮቤል አሁን እንኳን ድጋሚ ፊት ለፊቴ ባትቆም ነው የሚሻልህ ይልቁንስ የእኔ እጅ ላይ እንዳትገባ ጸልይ በአሁኑ ኢላማ የንምስት አይመስለኝም እርኩስ ነህ አንተ ሰይጣን ጭራቅ ነህ እሺ ሳሮን አቤት ከዚህ በኋላ ከዚህ ሰው ጋር በምንም ተአምር ላይሽ አልፈልግም አለበለዚያ እሺ እሺ፣ በቃ በጭራሽ ከዚህ ሰው ጋር ድጋሚ አልገናኝም። እሺ፣ ግን ስለ ልጅ ከመጠየቅሽ በፊት መጀመሪያ ያዘዝኩሽን በደንብ አርገሽ ስሪ። ሄሎ፣ ሄሎ፣ ሮቤል! ዘጋው፣ ዘጋ። ሳሮን ተረጋጊ፣ ተረጋጊ። የሆነ ነገር እናደርጋለን። ሳሮን ተረጋጊ። በቃ እንደ ሰውዬ አትንካኝ፣ አልፈልግም። አትደርስብኝ። አልደርስብህም። በቃ ሳሮን፣ የሆነ ቴጂ ነው። እሺ፣ ቆይ አሁን እርሻ ሀሳብ ስጦኝ ነሽ ምንም አይደል። ቤዛን እባክሽ እንደዚህ እንደሆነ አትተይኝ እባክሽ ይቅርታ አድርጊልኝና በቃ ከአንቺ ጋር እንደሆነ ፍቀጂልኝ። ሰው ተመሳስሎብሽ ነው መሰለኝ፣ እኔ ቤዛ አይደለሁም። እየቀለድሽብኝ ነው። ለነገሩ እንረዳሻለን። እኔ እየቀለድኩ አይደለም። የእኔ ስም ሉላ ነው፣ ቤዛ አይደለሁም። አክስቴ ታማ መድኃኒት ልገዛላት ወጥቼ ነው። አሁን መሄድ አለብኝ። ቤዛ ደግሞ ስለምን አክስት ነው የምታወሪው ነው ወይስ እኔ ላይ እየተጫወትሽብኝ ነው? ነገርኩሽ እኮ ለምን አሰሚኝም። እኔ ስሜ ቤዛ አይደለም ሉላ ነው። ካላመሽ መታወቂያ ላሳይሽ። ደግሞ ለምንድን ነው በሌላ ሰው ስም መታወቂያ ያወጣሽው? ቤዛ እያሳለፍሽ ያለሽው ነገር ይገባኛል፣ ግን እኔ ልረዳሽ እችላለሁ። ሲመስለኝ ሴትዮዋ ጤነኛ አይደለችም። ቆይ ምን እየተፈጠረ ነው? ተከታት እያት ጂ የሚፈጠረውን ማየት አለብኝ። ቤዛ አሁን ደግሞ ምን አይነት ጨዋታ ውስጥ ነው የገባሹ? ለምንድን ነው ስልክሽን የዘጋሽው? ምንድን ነው የተፈጠረው ነገር? ድጋሚ የአግሪ ሳት ተተናኩላት እንዴ? ቆይ ለምንድን ነው ቤዛ ልተዋት ያልቻልኩት? ይህ ሕሊና የሚባል ነገር መከረኛ ጭንቅላቴን አንቆ ያዘኝ። ቆይ ለምንድን ነው ከቤዛ ሕይወት መውጣት ያቃተኝ? ህሊናዬን እንዴት አድርጌ ተው ልበለው? እቺ ምስኪን ልጅ ስትጎዳ ማየት እኳ አቅቶኝ ኮኑ እንዴት አድርጌ ህሊናዬን ተው ልበለው? በቃ ለአንዴና ለመጨረሻ ጊዜ በዛ በሌባበር ገብቼም ቢሆን ያለውን ነገር ማጣራት አለብኝ። ደግሞ ያ የተረገመ ግሪሳ ፊት ለፊቴ ቆሞ ይጠብቀኛል። ሄጄ የቤዛን ደህንነት ማረጋገጥ አለብኝ። ካልሆነ ህሊናዬ ሊያርፍልኝ አይችልም። እዚህ ቤት ውስጥ ደግሞ ምን ትሰራለች? ጭራሽ እኔን አላውቅሽም ማለት አው ሳይንስ በዛ ላይ ደግሞ መድኃኒት ይዛለች። ቤዛ በህይወትሽ ምን እየተፈጠረ እንደሆነ ባላውቅም የሆነ ትልቅ ሚሽን ላይ እንዳለሽ ይሰማኛል። ቢሆንም ግን ቲጂ ምን ነገር ማረጋገጥ አይቀርም ይሰጫልሽ ቆይ፣ አንቺ መቼ ነው የእኔ ችግር የሚገባሽ? አንቺ ጤነኛ ቶኛልሽ ብዬ እንዴ፣ እንዲህ እየሆንክ ያለሁት ሉላዬ። ዝም ብለሽ እኮ ነው የምትጨነቅ። እኔ በሽታዬም መድኃኒቴም አንድ ነው። ይልቅ አልገባኝም። ቆይ እዚህ ምን እየተካሄደ ነው? ሉላ አክስቴ፣ ቆይ እቺ ልጅ በትክክል ማን ናት? አይሆንም። እንዴት? ቆይ እንዴት ሊሆን ይችላል? እና የምርሽን ነው ግን እየነገርሽኝ ያለሽው? በእርግጥ ይህንን ነገር ለማንም ተናግሬው አላውቅም። አይገርምም፣ ይህን ነገር ሱራፌል እንኳን አያውቅም። እና መንታት አለችኝ እያልሽ ነው? መንታቱን አላውቅም፣ እማዬ እንደነገረችን ከሆነ ግን ገና ስንወለድ ነው የሞተችው። ለነገሩ የጠፋችሁ ነው የሚባለው፣ ገና ለተወለደ ልጅ ሞት አይባልም። በጣም የሚገርመው የሚል እርግጠኛ ነኝ። እዚህ ታሪክ ውስጥማ የሆነ የተደበቀ ሚስጥር አለ ነገር ለማለት ጊዜው ገና ነው። ቤዛ መንታህት እንዳላት ለማረጋገጥ ግዴታ ቤት መሄድ አለብኝ። ግን እንዴት ነው ጥያቄው? ግድ የለም፣ ይህንን ነገርማ እንደምንም ብዬ ማረጋገጥ አለብኝ። ዝም ብለሽ እኮ ነው የምትጨነቅ ሉ ላይ፣ እኔ በጣም ደህና ነኝ። ዶክተሩ እኮ ጉበትሽን ነክቶታል እያለ ነው እንዴት ነው ማልጨነቀው? ደሞ ታውቂያለሽ፣ አንድ ያለሽኝ ዘመድ አንቺ ብቻ ነሽ። ዘመድ ሽማ ብሆን ፍላጎቴን ታሟይልኝ ነበር። ቆይ እኔ ምን አጎደልኩብሽ? ከዚህም ከዚያም ብዬ የምትፈልጊው ነገር እያደረግኩልሽ አይደል እንዴ? እኔ ምልሽ አረቄ ኮለ ወርጡኖ ነው ይባላል። ይሄን መድሀኒት ስቅም ከሙል አንዴ በሱን ድራሹን ባጠፉ አይሻልም? ስለዚህ እውነትም ለመሞት ቆርጠሽ ተነስተሻል ማለት ነው። ይሄን ኑሮ ብሎ ከመኖር ለመሞት መቁረጥ አይሻልም? እሺ አሁን ስራ ስለረፈደብኝ ቶሎ የሚደርስ ነገር ሰርቼልሽ መድኒትሽን ትውጫለሽ። ነገርኩሽ እኮ መድኒቴ በሽታ ላይ ነው ያለው። አልኩሽ እኮ ወይ አረቄ ወይ ጠጅ ይሰሽልኝ። ነይ እሱን እንኳን መቼም ስለማላደርገው አትልፊሽ። ይውልሽ፣ እንደውም ምግብሽንም ሆነ መድኒትሽንም ንክች አላደርግልሽ። እስቲ ምን እንደምታመጫ ይሻለሁ ዲነችና ሲስተር ዘርፌ። ይውልሽ። በአንድ ወቅት እኮ የተከበርኩ ነርስ ነበርኩኝ። ባይልልኝ ነው እንጂ ይሄኔ እኮ ዶክተር ሆን ነበረ። ቤዛን እስከ ዛሬ ሳውቃት ነርስ አክስት ይላቱ። ይሄ ሁሉ ነገር የዶክተሩ ስራ ይሆን እንዴ? እሱ እንደሆነ የማይገባበት ቦታ የለም። አሁንስ ይሄ ድብልቅልቅ ያለ ነገር ስልችትን ያለኝ። እንደምንም ብዬ ግን ሳይሽ የራበሽ ትመስያለሽ። ለምን የሆነ ምግብ መጥቶልሻት። አንተ ሰው እሚነግርህን አሰማ። እኔ ልጄን ብቻ ነው የምፈልገው። ለምንድን ነው ልጄን የማትሰጠኝ? ቆይ፣ ከእኔ ምንድን ነው የምትፈልገው? ብዙ እድል ሰጥቼሽ ነበር። እድሉን መጠቀም ያልቻልሽው አንቺ ነሽ። እኔ ምን ላደርግ ምናልባት እኮ አንተ ላሰብከው ስራ ብቁ ስላልሆንኩ ሊሆን ይችላል። ይሄ ብቁ የመሆን ያለመሆን ጉዳይ አይደለም። አንቺ ማስቀደም ያለብሽም በደንብ አታውቂ። በእርግጥ ልጄ ለእኔ ከምንም በላይ ናት፣ ግን ደግሞ ንጹ ሰዎችንም መጉዳት አልፈልግም። የግድ ደግሞ አንዱን መምረጥ አለብሽ አይደል? ወይ ንጹህ ያልሽውን ሰው ወይ ደግሞ አሁንም ቢሆን እኔ በልጄ የምደራደር እናት አይደለሁም። ስለዚህ በድጋሚ ስራውን መስራት እንችላለን ማለት ነው። ምን አይነት ስራ? ድጋሚ የእሷን እምነት አግኝተሽ የቤዛ ቤት እንድትገቢ እፈልጋለሁ። ምን እያልክ ነው? መቼም ይሄ ነገር በፍጹም እንደማይሆን አንተም በደምብ ታውቃለህ። እንዳያሳስብሽ፣ እኔ ጋር ቆንጆ ፕላን አለ። የፈለገ ነገር ብታቅድ ቤዛም ሆነ ሱራፊል ደግመው አምኖ ቤታቸው በፍጹም አያስገቡኝም። ቆይ ገና ሳትሞክሪው እንዴት ታወቅሽ? አንቺ ግን ለምደ ሆነ ማበሳጨት የምትፈልግው። እሺ ምንድን ነው? ቅድ እንደማይሆን በአውቅም መስማት ግን እንችላለሁ። ቤዛ ጋ ሄደሽ ስለ ሱራፌል ያልሻትን ሁሉም ነገር ውሸት መሆኑን ትነግራታለሽ። እኔ ልጅሽን አግቼብሽ በግድ እንዳደረግሽው ትነግራታለሽ። አትልፋ፣ ይሄ በፍጹም አይሆንም፣ ለምዶም አይሆንም። ሲጀመርኩ እውነቱ ይሄ ነው አይደል እንዴ? ከሱራፌል ጋር የውሸት ተኝቼ ቪዲዮ ቀርጬ ገንዘብ እንደተቀበልኩት የተፈጠረውን ሁሉንም ነገር ለሁሉም ነግሬያለሁ። በቃ አሁን እኮ ቤዛ እኔ ውሸት አምሴት መሆኔን አውቃለች። ምናልባት እዛ ቤት በቆየሽበት ጥቂት ጊዜ ውስጥ ቤዛ ምን አይነት ሴት እንደሆነች አውቀሻል አይደል? እባከነ ሮቤል፣ እኔ እናንተ ታሪክ ውስጥ ከዚህ በኋላ መግባት አልፈልግም፣ ተወኝ። በጣም ሰው ታምናለች። የዛሬውን ያርገውና፣ እኔ እንኳን እምላትን እያንዳንዱን ነገር ታምነኝ ነበረ። በነገራችን ላይ ቤዛና ሳሚን ያለያዩአቸው እኔ ነኝ። ግን ምን ዋጋ አለው? ያንን ጊንጥ ከለዋለ ማላቀቃቃት ነው። ቆይ ተሳክቶልኝ ተመልሽ እና ቤዛ ቤት ብገባ እሷን እንድገላት አሁንም ትዕዛዝ ልሰጠኝ ነው። እሱን ከገባሽ በኋላ ብናወራ አይሻልም? ለማንኛውም ልጅሽ ታማሚ ናት። እኔ ደግሞ እሷ ፓኒክ ባረገች ቁጥር ልደርስላት አልችልም። ስለዚህ ለልጅ ስቲ ብትፈጥኝ ጥሩ ይመስለኛል። ያንቺ ትልቁ ችግር ይህን ነው። ነገሮች ላይ እርግጠኛ መሆን አትችልም። ማለቴ ባይሳካል የሚስኮ ነው። ባይሳካም ችግር የለው። ሌላ እዛ ቤት የምትገቢበትን መንገድ እናመቻቻለን። ምን አይነት መንገድ? ለምሳሌ ተደብቀሽ ብትገቢስ? ማለቴ ልክ እንደ ሌባ። ለምንድን ነው ተደብቄ እዛ ቤት የምገባው? ቆይ አንተ እዛ ቤት የምትፈልገው ቃል እንዴ? ከህይወቷ ውጭ ምን ልፈልግ እችላለሁ? ወይ ለምንድን ነው ይህንን ያህል ግን የልጅቷን መሞት የምትፈልገው? ምን አገባሽ። ሌላው ትልቁ ችግርሽ የማያገባሽ ነገር ላይ አታተኩሪ። ቆይ ተደብቄ ገብቼ እንዴት ነው መርዝን ልሰጣት የምችለው? መጀመሪያ ለመስጠት ዝግጁ ነሽ ወይ ነው ጥያቄው። እውነቱን ለመናገር አይደለሁም። እሺ፣ ለማንኛውም ልጅሽን ለማግኘት ዝግጁ ውስጥ ሆኜ እ በቃ ያልከኝን ሁሉ አደርጋለሁ። ይኸውልሽ እኔ በህይወቴ እንዳንቺ በጊዜ ይቀለደብኝ ሰው የለም። ቆይ ግን አንተ ልጅ አለክ? እኔ ራሴ ልጅ ነኝ። የነዛ የሚስኪን የእናትና የአባቴ ልጅ በግፍ ተገለው ንብረታቸው የተወሰደባቸው የነሱ ልጅ ነኝ። ስለዚህ ልጅ የለህም ማለት ነው? አዎ የለኝም። ቆይ ለምንድን ነው አንድ ጥያቄ ደጋግመሽ የምጠይቅ? የልጅን ስስት አታውቀውም ማለት ነው? አዎ አላውቀውም። ለማንኛውም ሌላ ሰው መጠቀም ትችላለች የግድ እዛ ቤት ተደብቀሽ መግባት አይጠበቅብሽም። አንተ ለምን አትጠቀም? ይሄ ስራ ያንቺ ስለሆነ ቤዛን እስከ መጨረሻው የመሸኘት ስራ ያንቺ ስለሆነ ሰሚያለሽ። እንደ ከዚህ በፊቱ ምንም አይነት ስህተት አልፈልግም። ይሄ መጨረሻ ይነ በድጋሚ አንቺ ነሽ ታውቂያለሽ። ጎንበስ ከማለትሽ በላይ እኔንም መቤቴ ቤቴ ማለትሽ ነው ያስገረመኝ። እየተከታተልሽ አይደለም? አረ እውነት ለመናገር አዎ፣ እየተከታተልኩሽ ነው። አንድ ሰው ያለ ፍቃዱ መከታተል ወንጀል እንደሆነ አታውቂም? አንቺ ከቤዛ ቆጣ ያለ ባህሪ ያለሽ ልበል ነው ወይስ የቤዛ ሌላኛው ባህሪ ነው? ቆይ እንዴት ባስረዳሽ ነው የሚገባሽ? እኔ ቤዛ አይደለሁም። ውሃም ጭሌ አንድ ሊትር ነው። አይገርምም? ከመቼ ወዲህ ነው አልኮል ትተሽ ውሃ መጠጣት የጀመርሽው? ትይኛለሽ ብዬ ነበር። ለምን እንደዛ አልሻለሁ ታውቂያለሽ? እንደውም አንድ ሄጅ የማጣራው ነገር አለ። ሲጀመር ሴትዮ ጤነኛ እንዳልሆነች ከምችላል ቆንጆ አድርጌ የሰራሁልሽ፣ እንዴት እንደሚጣፍጥ ደግሞ ለነግርሽ አልችልም። እስኪ ጉረሽ። መርዝ አድርጋ አይበት ሲሆ እንደዛ ከሆነማ አብረን እንሞታለን። ቆይ ግን ምን ለማድረግ እየሞከርክ ነው? ምንም እየገባኝ አይደለም። አፍጥ እንደው እየቀለልክ መሆኑ ቢዚ ምን ላድርግ። ዳግም ጥለሽን ከሄድሽ የምትመለሽ ስላል መሰለኝ እኮ ነው። እና ከዚህ ሁሉ ጊዜ በኋላ ትመለሳለች ብለህ ጠብቀህ ነበር? ከአንዴም እኮ ሁለቴ እምነትህን አጣሁ። እሺ በቃ አሁን ምግቡ እምቢ፣ በኋላ እታመም። ቆይ አንተ ሁሉም ነገር ቀልጅነ እንዲ ይመስልህ ነው ወይስ ስማርት ለመሆን እየሞከርክ ነው? ቤዛ፣ ሁሉም ነገር አልተሳካልህም። እሺ ድጋሚ እጄ እንዳትይዘኝ፣ ትሰማኛለህ? ቤዛ፣ እጄን ልቀቀኝ ሱራፊል፣ በፍጹም እንዳትይዘኝ

ልጅቷን ተዋት ብያሉ። አን ተረገም ክርጉም አለበለዚያ ግን ድጋሚ ትጣላኛለህ። ስማ፣ ያኔ ለመጀመሪያ ጊዜ ከዛች ዲጄ የተባለች ተረገመች ሴት ጋር እቺ ምስኪን ለመደል ስታስወር የነበረው ቪዲዮ አሁንም እጄ ላይ አለ። እሱንም አድሮ ማውቅ ነው። እና ምን ልታደርግ ነው? ሄደህ ለፖሊስ ልታሳስረኝ ነው? ሂዳ ምን ታደርጋለህ? ሂድና አሳስረኝ። ከዛ በኋላ ያንተንም ሆነ የቤተሰብህን ህይወት አመሰቃቅለዋለሁ። አየሽው አይደል ቤዛ፣ እንዳታሚውስልሽ የነበረውን ሰው አየሽው አይደል? ይሄ የተረገመ ሰው ነው። ሱራፊ፣ እባክህ በቃ፣ እኔትም አልሄድም፣ በቃ ሳሚንቶ። ቤዛ፣ ምን እያደረግሽ ነው ያለሽ? እኔ አንቺን ሳልል ከዚህ ቤት ዛሬ አልሄድም። ማ ወንድ ነው ሚስቴን ይዘሃት ሂድ። ሰማኛነ እንደውም ድሮ ምክንያት ነበር ስፈልግብኝ ነበር። ስማ ብቻ እንዳልሆን ካውቃለሁ። አንተም ሆነ ያ የተረገመ ዶክተር መጨረሻቸው አያምርም። እሺ መጨረሻቸው አያምርም። በእኔ ነው የምጠፉት ነው

ቤዛ፣ ተረጋጊ አንቺ መጀመሪያ ተረጋጊ። እዚህ ምን እየተካሄደ ነው ሲመስለኝ? አንቺን እዚህ ሳይሽ ነበር መደንገጥ የነበረብኝ።